ሰው ዛሬ ሁሉ ነገር ወደ ሸሻው ነገራችሁ፣ ኢየሱስ ይገባል። እየተከተላችሁ የራቃችሁትን ነገር እያስከተለ የሚመጣውን ዛሬ ታስገባ። እየፈለግኩ የሸሸኝ፣ እየቀረብኩ የራቀኝ፣ እየደከምኩ ያልተያዘ እሱ ሲገባ ይሆናል። ሌሊቱን ሁሉ ሲደክሙ አድረዋል። ምንም የላችሁ ኢየሱስ ደግሞ በዚህ ባህር አጠገብ ላይ ሁል ጊዜ ያስተምራል። የገንሳሬጥ ባህል ኢየሱስ አጠቃላይ ለይሁዳ የወንጌል ስርጭት አገልግሎት የወንጌል ስርጭት ማዕከል እስኪያደርግ ድረስ የተጠቀመበት አካባቢ ነው፣ ገሊላ። ስለዚህ ይሄ አካባቢ ላይ ደግሞ ወደ ወንዝ ዳር እየመጣ የሚያስተምርበት ምክንያት ብዙ ሰዎች ስራ መስካቸው እዛ ስለሆነ ሰብሰብ ያለ ሰው ያገኛል። ልክኛ ጎዳና ለመስበክ ታክሲ ተራ የሆነ ምቹ ኢንቫይሮመንት እንደምንፈልግ ሁሉ እዚህ አካባቢም ገዢ አለ፣ ሻጭ አለ፣ አጥማጅ አለ፣ በቃ የአሰው እንቅስቃሴ እና እዚህ ባህር አጠገብ ላይ መጥተው ኢየሱስ ቃል ነው የሚያስተምረው። አይገርማችሁ! አንዳንድ ወገኖች አሁን እነዚህ ጴንጦች ምንድነው የማያረጋጋቸው፣ ቸርች ቸርች ለምን አርፎ አይሰብኩም? ቦታ አይለዩም እንዴ ሲባል ወንጌል የቦታዎች ሁሉ ባለቤት እንጂ የሆነች መንደር ላይ የተተከለ የቤተ መቅደስ ህንፃ አይደለም። አሜን በል እኛ የምናመልከው እኛ ምን ሰብከው እውነት የሆነ የቤተ ክርስቲያን ህንጻ የሆነ የብልክ የዱምር ውጤት የሆነ ብርና ወርቅ መዘነን የሆነ የሰራ ነው ስዕል አይደለም። ሰማይና ምድርን የሰራ የሰማይና የምድር ባለቤት የሆነ ማንም አራት በአራት ሁለት በሃምሳ ለክቶ ድንጋይ ተክሎ ድንበሪ ይሄ ነው ከዚህ አትለፍ የማይለው እየተሰደደ ሚባሳ እየተቃወሙት ሚወርስ እዚህ በዚህ ወንዝ ዳር ላይ ይህንን ኢየሱስ እየሰበከ በተለይ የቀድሞ መደበኛ ትርጉም ምንድን ነው የሚለው፣ ህዝቡም ቃሉን እየሰሙ ሲያስጠብቡት ሳለ ይለ ኋላ መስማት አይፈልጉም ማለት ነው። ሩቅ ሆኖ መስማት አይፈልጉም ማለት ነው። እያስጠብቡት ሳለ ካለ ፊት ለፊቱ ግጥም ብሎ እያዩ መስማት የሚፈልጉ ሰዎች እያስጠበቡ የሚናገረውን ቃል ለመስማት ይህንን ረሃብ ይህንን ጥማት እግዚአብሔር ወደ ቤተ ክርስቲያን ይመልስል። የሚያስጠብቡት ኢየሱስ ይዞ የመጣው የሰማይ አጀንዳ ኢየሱስ ደግሞ ስብከት ከተባለ ከእንጀራ የሚጀምር እንዳይመስል፣ አካውንት ላይ የሆነ ገንዘብ ይገባል ብሎ የሚጀምር እንዳይመስል የእግዚአብሔር መንግሥት ትመጣለች ነው የሚለው እና በዚህ ባህር ዳር ኢየሱስ የሚያስተምረው የእግዚአብሔርን መንግሥት እውነት ነው። ይህን እውነት እየሰሙ ያስጠብቡት ነበር። ወደ ታሽ ትመጡ ነገሩንም በጨረሰ ጊዜ የሚለውን ቃል እንዴት እንደምወደው ይኸውልህ። አሳይላቸውም ደክሟቸዋል፣ ምዕራብ አጥበ ወደ ቤት መሄድ ይፈልጋለሁ ወይ ትምህርቱን ቶሎ ጨርሶ የሆነች ቃል ቢያወጣላቸው ደስ ይላቸዋል፣ ግን ሳይጨርስ አይገባም። ነገሩን በጨረሰ ጊዜ ይላል። አብዛኞቻችሁን እግዚአብሔር ያቆያችሁ። በእናንተ ላይ ነገሩን ለመጨረስ የምር መለክ ትፈልጋላችሁ። እግዚአብሔር በእናንተ ላይ ነገሩን ሳይጨርስ የእናንተን አይሰራም። አጠገበ ያለውን ያዙትና አረጋጋ በሉት። ቆየብኝ ዘገየብኝ እፈለጣለሁ አትበል በሉት ቆየብኝ ዘገየብኝ የት ነው ብለ፣ ምንም አትፈለጥም። ደግሞ ምንም አትሆን፣ ምንም አታመጣም። የሚሻለ ተረጋግተ መቀመጥ። ዞር ብላችሁ ዝም የሚልህ ነገሩን እስኪጨርስ ነው በሉት። አንዳንድ ጊዜ የሆነ ቢሮ አለቃ ወይ የሆነ ኃላፊ ወይ የሆነ ወዳጃችሁ ምን እንደሚያስፈልጋችሁ ያውቃል። ፊቱ እኮ ጉድ ጉድ እያላችሁ ነው አይገባውም እንደ እያላችሁ እየተንቀሳቀሳችሁ ነው። ዝም ይላል። እስከ መቼ ካላችሁ ያዘጋጀላችሁን ነገር በሚያስፈልጋችሁ ጊዜ እናንተ ለመታየትም ይሁን ለማሳየት የምታደርጉትን ስትጨርሱ ራይት ታይም ላይ ድቅ ሊያደረግላቸው ትምህርቱን ጨረሰ። ከዛ ደግሞ እነ ጴጥሮስ መረባቸውን እያጠቡ ነው። ከቶንካይቱ ወረዲ ወጥተዋል። አይደለም አሳ አጥማጆች እንኳን የወጡበትን ቶንካይ ነው ኢየሱስ የገባው አይደለም አሳ ሊኖርበት አጥማጅ እንኳን ወጥቶ ይሄደበት አሳ አጥማጅ መረብ የሚያጥበው ለሁለት ዓላማ ነው አንደኛው የዛን ቀን እንዳልተሳካለት መረብ ይዞ ለመግባት ሁለተኛ በእያንዳንዱ ስቴፕ ላይ ከጣሉ በኋላ ቆሻሻ ይዞ ስለሚመጣ አሳ ባይዝ እንኳን መረብ እንደገና ለመጣል ከነቆሻሻው ስለማይጣል ታጥቦ ነው የሚጣል ወደ ቤት ሊመለሱም ይሁን ዳግም ሊሞክሩም ይሁን ብለን እንዳንል ደግሞ ኦልሬዲ አሁን ምን ሆነ መስቷል ሰዓት አልፏል ከዛ ኢየሱስ በባህር ዳር ላይ ደግሞ ያቆሙትን ብዙ ቶንካይ ይመለከታል። ባይ ሰው የእንድሪያስ ና የዮሐንስ የጴጥሮስ ቶንካይ ብቻ አይደለም ሌሎቹም ብዙ ቶንካዮች ነበሩ። ባህር ዳር ላይ ቆሞ እያየና ከቶንካዮች መካከል የጴጥሮስ የነበረችውን ወደዳት። ብዙ ቶንካይ ቆሞ እያለ ከነፍ ቶንካይ መካከል ቁጥር አልጠራ እግዚአብሔር ያሰ ከአንድ እስከ አስር አለ። ዞር አለ እና የስምዖን ወደ ነበረችው ገባ ነው የለም እግዚአብሔር ዛሬ ወደ አንተ ቶንካይ ነው ገባው እያለ ያለው። ከዚህ ቀን በኋላ ቆሻሻ በሰብሰብክበት፣ ከዚህ ቀን በኋላ ድካም ባተረፍክበት የማይጎልብህ የሙላት ዓለም በኢየሱስም ይገለጥ። ወደ ሲሞን እንደነበረችው ገባና አሁን ልንገራችሁ፣ መጀመሪያ ትምህርት ጨርሷል። በእነሱ ላይ ባይሆን ኖሮ እኛ ለራሳችን ደክሞን ሌሊቱን ሙሉ ሲንለፋ እዚህ አጠገባችን ቆመ ዞር ብለ ያላየን ለራሴ ችግር ቶንጋይ ትጠይቃለ ምናም ብሎ ዞር ብሎ የሄዱ ነበር። ግን ተምረዋል፣ ተስተካክለዋል። የሰማይን መንግስት እውነት አንድረስታንድ አድርገዋል። የመለኮትን ስራ ተምረዋል። እብን ፍ ዓሳ የሚጠመደው ይልም ነበር ጴጥሮስ ባይለወጥና ነገር ባያልቅበት ኖሮ ጭንቅላቱን ሽፍት ባያደረግ ኖሮ ስማ ያደከው ከአናጺ ጋር ነው። እኔ እኮ ከልጅነት ይኸውልህ ሰው የጴጥሮስ ባይዘው ዕቃ ዕቃ ቢጫወት እራሱ በልጅነቱ ዓሳ ማጥመድ ነው የሚጫወተው። ለምሳሌ የገበሬ ልጅ ከህፃንነቱ እርግጠኛውን እስክብርቶ እስክሪብቶና ወረቀት ይዟል የሚያድገው? የውሸት እንትን እየሰራ ቀንበር እየሰራ ሞፈር እየሰራ የሚያድገው። ስለዚህ ከህፃንነቱ አሳ እንዴት እንደሚያዝ ተምሮ ነው። ወረቀት ባይሰጠው እንኳን የክብር ዶክተሬት ሊሰጠው ይገባ ሰው ነው ጴጥሮስ፣ በአሳ ማጥመድ ስራ ማለት ነው። እንዲህ አይነት ሰውዬን ኢየሱስ የሚባለው ደግሞ ከአናጺ ጋር ያደገው ሰው እየመጣና አሁን ነው የሚያዘው አላቸው። ይህም በፍጹም አይቀበሉም ነበር ባይቀየሩ ኖሩ። አንዳንዱ ከሆኑ ቸርች ውስጥ ራሱ እኮ በጣም ታምር ይሆናል። በእነዚህ ሰባት ቀናት ምናምን ብለን ስንል ስላልተቀየረ ሰባት ቀን ማለት ዛሬ ሳይሆን ይለል ያው፣ ለአንተ ጋር ሰባት ቀን ስትል እሱ ቁጥር ይጀምራል። አንተ እምነት ይጀምራል። ሰባት ቁጥር መቼ ነው የሚመጣው? ሽታ ደስ አለቃው። ባለፈው ያለኝ እንትን ያለ ምን አቀባኝ እኔ ጌታ ይባረክ። ወደ ጴጥሮስ ገባ። አሁን ስማኝ፣ መግባቱም ከራሱ ከእግዚአብሔር የሚጠበቅበት ድርሻ ነው። ከገባ በኋላ ግን ከምድር ጥቂት ፈቀቅ አድርግልኝ አለው። ከሞን ተአምራት በህይወታችሁ የሚጀምረው አሜን ስላላችሁ ብቻ ሳይሆን አሜን ላላችሁበት እውነት መታዘዝ ስትጀምሩ፣ ከምድር ጥቂት ፈቀቅ አድርግ ሲል ለምን እንዴት ምናምን ሳይል ታዘው ፈቀቅ አደረገለት። ፈቀቅ ሲያደርገውም ኢየሱስ ስራ አልጨረሰም። ምክንያቱም እያስጠበቡት ስለነበረ፣ ከምድር ፈቀቅ አድርጎ በባህር ላይ ባለው ቶንካይ ቆሞ ሲያስተምር ሰው ውሃ ላይ ስለማይገባ የሚያስጠብበው የለም። ቀና ብሎ እንደፈለገ እንዲያስተምር ምቹ ቀጠና ነው። አሁን እያስተማረ ትምህርቱን ከጨረሰ በኋላ ጴጥሮስ እንደዚህ አለ። አሁን ቅድም ከምድር ፈቀቅ ባደረጋችሁበት ማንነት አስተምር ያለዋል፣ ያውላችሁ ከምድራዊ ስራ ጥቅት ፈቀቅ ስትሉ እግዚአብሔር ስራ ይጀምር። ማገልገል የጀመርነው ነው ጴንጤ መሆን የጀመርነው ጥቅት ፈቀቅ ብለን ነው። አሁን ግን ወደ ሳክሴስ ለመግባት ጥልቁ ጋር መግባት ያስፈልጋል። ፈቀቅላለሁ ወደ ሙዳት ወደ አለበት ሳክሴስ፣ ወደ አለበት ተአምራት ወደ አለበት እዛ ላያቸው ላይ ቆሞ እዛው በተንካይቱ ካስተማረ በኋላ ጴጥሮስን ወደ ጥልቁ ፈቀቅ በለውና ለማጥመድ መረቦቻችሁን ጣለዋል። እኔ እያንዳንዷ ቃል ትርጉም አላት። ሞክሩ አይደለም ለማጥመጥ አሉ። እስቲ ከዚህ በኋላ አልሞክርም በሉ እስቲ በኢየሱስ የሙከራ ሕይወት ከሕይወታችሁ ላይ ይቋረጥ። አንዳንድ ሰው ሕይወት ትምህርት ቤት ናት ይላል። ሕይወት ትምህርት ቤት አላለችም። ሕይወት ምንም ትምህርት ቤት አላለችም። ሕይወት ኢየሱስ ነች። አጠገብ ያለው ሕይወት ኢየሱስ ነው በሉ ዞር ብላ አስር ጊዜ ተደነቃቀፈ፣ አስራ አንደኛው የሆነበት የምትደርስበት ሳይሆን አንድ ይዛው ዘላለምን ዜና የሚያደርግ አንድ አንድ ሰው ስ ይጮውና፣ ህይወት ኢየሱስ ነው ይበል። ድገሙና ስ ለእኔ ህይወት ኢየሱስ ነው። ስኬት ኢየሱስ ነው። ደስታ ኢየሱስ ነው። ሰላም ኢየሱስ ነው። አጨብጨባቸው ክብር ስጡ ለጌታ እግዚአብሔር። በህይወታችሁ መስራት የሚፈልገውን ታምራት መስራት የሚጀምረው አንደኛ ስትማሩለት ነው፣ ጊዜ ስትሰጡለት። ሰዎች ጊዜ አይሰጡም። ለጌታ አንሰጥም ጊዜ። ጌታ ሆይ እኔ የምፈልገው በዚህ ወር ነው አላችሁ። እዚህ በዚህ ወር ነው፣ በቃ እንድትመጣ ምፈልገው፣ ካልሆነ ቻው በዚህ ዓመት እማትመጣ ከሆነ ጌታ ሆይ አታገኘኝም። የት ሄዳለ? ከሞትክም በኋላ ከእሱ ጋር ነው የምትሄድ። ከዛ ሁሉ ይልቅ ጌታ ሆይ አንተ ትክክል። ቸርች ቸርች አትዘምሩ። ትክክል ነው ጌታ፣ ምና የምትለው ቸርች ቸርች አይደለም። አንዳንድ ነገር መስቅልቅል በወጣበት እግዚአብሔር የዝምታችሁን መዝሙር ይሰማል። አንዳንድዴ የማትናገሩበት ቦታ አለ አይደለ? እያመማችሁ ብቃ የዋጣችሁትን ይሰማል። ዞር ብላችሁ ፊቱ ሁን እንጂ በል እስኪ አይደለም፣ ያወራኸው የዋጥከውንም ይሰማል። በለት ሀና እኮ አንተ በየቀኑ ትውጣለች። ታውቃለህ፣ መተህ አለሁ የትም አልሄድም፣ አንተ ትችላለህ። ዝም አልክ ማለት አትሰራም ማለት አይደለም። ዘገይተብኛል ማለት ቀርተሃል ማለት አይደለም እስካሁን አልወለድኩም ማለት መውለድ አልችልም ማለት አይደለም አለው በፊት አለው እዚህ የሚመጣው ደግሞ ሳሙኤልን እየፈለግኩ ብቻ አይደለም አንተን ራሱ ፈልግሃለሁ ሳሙኤልን ብትሰጥ ባትሰጥ ከዚህ ቤት አልጠፋም እያለች ኖረች ኖረችና እንዲያውም ጌታ ሆይ እኔ ይቅርብኝ ሳሙኤል ላንተ ግን ሳሙኤል ያስፈልጋል አለችው ለአንተ ቤት ጉዳይ ግን ሳሙኤል ያስፈልጋል አለች። ለእኔ ይቅር ካልክ የራስ ጉዳይ ነገር፣ ግን ኤልና ልጆችን ላጠፋው በት ያስፈልጋል ሳሙኤል አለች። እኔ ዛሬ እግዚአብሔር ለአንዳንዶቻችሁ ለቤቱ የሚያስፈልግ ነገር ይሰጣችሁ፣ አሜን በሉ። በጌታ ይላችሁ አግኝታችሁ ከመንደር የምትጠፉበት አይደለም፣ ይዛችሁ ለክብሩ የምታመጡበት ነገር። ጌታ ይባረክ። አተገበያለሁ ክፈት በሩን በሎች ደጃት ታቆየው ብሉት ሰፈራት ለምሳሌ አንዳንድ ጓደኝነት አላረ የልብ ማታወር አለው። ጌታ ይባል አሪፍ ነው። ልክ እንደ ትምህርት ቤት ሰላምታ ትምህርት እንዴት ነው? ጥሩ ነው እንደሚል የወደቀ አንደኛ የወጣም ጥሩ ነው እያለ የሚከርሙ ልክ እንደዛ፣ አንዳንድ ሰው ሁሉም ጥሩ ነው እያለ ሚኖርበት የሚኖርበት ምዕራፍ አለ። አንዳንዱ ጋር ደግሞ ታለግሳለሁ ለበቅ የተሰማሃን ሁሉ ታወጣለታል። ምን ስታደርገው ልብ ውስጥ ስታስገባ፣ እግዚአብሔር በኢየሱስም ዛሬ ልባችሁ ውስጥ ይግባ። እግዚአብሔር እንደዚህ ይለኛል፣ ዛሬ ልባችሁ ውስጥ መግባት ይፈልጋል። ለዚህ እኮ ነው፣ ድፍን እስራኤላዊ ሳውል በሕይወት እያለ እንኳን የተቀባ ነው ዳዊት ስለዚህ እስራኤል ሰላም ምትሆነው የምትከብረው ዳዊት ሲሾም ነው ብሎ ሾሙና፣ እልፍ ገደለ፣ ሺ ገደለ እያለው የዘፈኑለት ዳዊት መጣና እናንተ መኳንንቶች በሮቻችሁን ክፈቱ የክብር ንጉስ ይግባል። እንዴ እስራኤል እኮ ያከበረው ንጉስ ራሱ ዳዊት ግን፣ እንደዚህ እኔ አይደለውም፣ ለምድራችሁ ማስፈልገው እኔ አይደለውም። በራችሁን ክፈቱ አንተ የማቀው የሚከብር የከበረ ሕይወት የሚሰጥ የክብር ንጉስ አላል።